መምህሩን የሚማቱበትን መንገድ ሲያይ እጅግ በጣም አዝኖና ተክዞ እጅግ በጣም በንዴት ተበጻብጾ የሊቀ ካህናቱን ጆሮ በጥሶ ጣለው ይላል። ጴጥሮስ ግን ካንተ አልለይም የሚለውን ቃሉን ይዞ ቀጠለ። እግዚአብሔር የሌለበት ሁሉ ነገር ባዶ ነው። ወደ ነበርንበት እንመለሳለን። የሚያሳዝነው ቅዱስ ጴጥሮስ ጌታ ሞቷል፣ ነገር አልቋል። ሦስት ዓመት ሙሉ አብሮን የነበረ የሰራን የሰበሰበን የደካማውን ብርታቱን የሚፈልገው የሚወድቀውን ትንሣኤውን የሚሻው መድኃኒታችን ኢየሱስ ክርስቶስ ያስተማረን፣ የመከረን ብዙ ነገር ሲያደርግ ያየነው ጌታ ሞቷል ብሎ ወደ ቀደመ ተግባሩ ተመለሰ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጠራን የለየን ያሰባሰበን እንድንሰማው የፈቀደልን እንድናዳምጠው የወደደን ጌትነቱ እንደ ካህናት በሀብት እንደ ጣዖታት በሐሰት እንደ ነገስታት በጉልበት አይደለ የጌቶች ጌታ የነገስታቱ ሁሉ ንጉሥ ልውለባይሪ እግዚአብሔር አምላካችን ለዚህ ጊዜ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቤዛዊተ ዓለም የቅድስተ ቅዱሳን የድንግል ማርያም እናትነትና አማላጅነት የአባቶቻችን የቅዱሳን ረድኤት እና በረከት በሁላችንም በምንሰማው ጉባኤውን በምንከታተለው ላይ እንዲሆን እግዚአብሔር አምላካችን ፈቃዱ ይሆን። ዛሬ እግዚአብሔር አምላካችን ቢፈቅድልን የምንነጋገርበት የምንማማርበት የትምህርታችን ርዕስ የሚሆነው በቅዱስ ዮሐንስ ወልደ ነጎድጓድ ወንጌል ምዕራፍ 21 ቁጥር አራት ላይ ባለው ኃይለ ቃል ተነስተን እንነጋገራለን። እግዚአብሔር አምላካችን እንደፈቀደና እንደወደደ እንደ እርሱ ፈቃድና ረድኤት እንደ እርሱ ቸርነትና አባትነት የእርሱን ቃል እንድንነጋገር እንድንማማር ስለ እርሱ እንድንመሰክር ለዚህ ጊዜ ለዚህ ሰዓት ስላደረሰን በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር አምላክ እንደፈቀደና እንደወደደ የምንማማርበት የትምህርታችን ርዕስ አንሰ አሃውር ከመአስግር አሳ እኔ አሳ ላጠምድ እሄዳለሁ በሚል ኃይለ ቃል እንማማራለን። ይህን ቃል የተናገረው አሳን ሳይሆን ሰዎችን እንዲያጠምድ ከሚሰራው ስራ ከነበረበት ስፍራ ለሌላ ተልዕኮ ለሌላ ዓላማ፣ ዓላማውም ሰዎችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ የሕይወት ዋሃነት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ልጅነት ለመመለስ አሳዎችን ብቻ ሳይሆን ሰዎችን እንዲያጠምድ ከሚሠራው ስራ ካለበት ስፍራ መድኃኒታችን ኢየሱስ ክርስቶስ የጠራው ቅዱስ ጴጥሮስ ነው። ይህን የተናገረበትን ምክንያት እንግዲህ ሐዋርያት በክርስቶስ በደረሰው መከራ በክርስቶስ ላይ በተደረገበት ሴራ፣ በሊቀ ካህናቱ ሴራ፣ በመሳፍንቱ ስራ፣ በመኳንንቱ ስራ መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በዕፀ መስቀሉ ላይ እንዲሰቀል፣ መከራ እንዲደርስበት ብዙ ሐሳር እንዲወርድበት ስለኛ ራሱን አሳልፎ እንዲሰጥ ከተደረገ በኋላ ወይ ደግሞ ይህ ነገር ከመደረጉ በፊት መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን ወይም ደግሞ እነዚህ አይማደ ምስጢር የተባሉ ሐዋርያትን በጌቴሴማኒ እቀትሎ ለኖላዊ ወይዘረው አባግይሁ እረኛውን እመታለሁ፣ በጎች ይበተናሉ የተባለው የእግዚአብሔር ቃል ይደርሳል። እኔ በእዳ አይሁድ ተላልፌ ባለው በአይሁድ እጅ እገባለሁ፣ ወደ መከራ እሄዳለሁ፣ እናንተ መከራው ይከብዳችኋል፣ እኔ በተያዝኩ ጊዜ ትበተናላችሁ የሚል ኃይለ ቃል እንዳስተማራቸው ወይም ደግሞ ይህን ቃል ይህን ምስጢር እንደነገራቸው እናያለን። በዚህ ጊዜ ይህ ሰውን ለማጥመድ ዓላማ ሰውን ወደ ወንጌል ለማስገባት ሰውን ወደ ህይወት ለመጥራት ሰውን ወደ ኢየሱስ ክርስቶስ ለማምጣት የተጠራው ቅዱስ ጴጥሮስ ምናልባት ሌሎቹ በተለያየ ድካም ወይም ደግሞ በተለያየ ሁኔታ የተለያየ ቦታ ላይ ትተው ቢሄዱ እንኳን እኔ ካንተ አልለይም። ምክንያቱም እኔ አንተ ከምሰራው ስራ ከነበርኩበት ስፍራ የጠራሃኝ አንተን እንዳገለግል፣ ከአንተ ጋር እንዳልለያይ፣ ከአንተ ጋር እንድኖር፣ በአንተ ህይወት እንዲኖረኝ፣ ከአንተ ጋር እንዳልለያይ ነው። ስለዚህ ካንተ አልለይም አለው ይላል። በዚህ ጊዜ ከመከራው ብዛት የተነሳ ከእርሱ እንደሚለይ በመድኃኒታችን በኢየሱስ ክርስቶስ ላይ ከሚደርሰው መከራ የተነሳ መከራው ከባድ እንደሆነ መጽናት እንደሚሳናቸው መድኃኒታችን ኢየሱስ ክርስቶስ ደግሞ ነገረው። ጴጥሮስ ግን ካንተ አልለይም የሚለውን ቃሉን ይዞ ቀጠለ። በዚህ ጊዜ ምን አለው? እንደውም አንተማ ከሌሎቹ ተለይተህ ስትክደኝ ሶስት ጊዜ ዶሮ አይጮኸም ወይም ደግሞ ዶሮ ሳይጮ ሶስት ጊዜ ትክደኛለህ፣ አለው ይላል። በዚህ ጊዜ መድኃኒታችን ኢየሱስ ክርስቶስ ይህን ከነገራቸው በኋላ ያ የተፈራው ጊዜ፣ ያ የሚደርሰው ጊዜ፣ ያ ዓለም የሚድንበት ያ ክርስቶስ ለቤዛ ዓለም ለአጥፎ ተመርገም ያላጠፋ ተወቃሽ ያልበደለ ካሽ ሆኖ የሚቀርብበት የመከራ ጊዜ የሐሳር ጊዜ የጭንቅ ጊዜ የፈተና ጊዜ ደረሰ ይላል። ከዛ በኋላ ይህ ሰዓት በሚደርስበት ጊዜ ቅዱስ ጴጥሮስ መድኃኒታችን ኢየሱስ ክርስቶስን የሚያደርጉትን መምህሩን የሚማቱበትን መንገድ ሲያይ እጅግ በጣም አዝኖና ተክዞ እጅግ በጣም በንዴት ተበጻብጾ የሊቀ ካህናቱን ጆሮ በጥሶ ጣለው ይላል። ከዚህ በኋላ ይህን ሲያደርግ ለምሕረት የመጣው ለቸርነት የተገለጠው የሚያንገላቱትን የሚበድሉትን ለሚያንገላቱት ለሚበድሉት በደል የማይመልሰው ቅን የሚናገረው በቅን የሚኖረው ለቅንነት እኛን የገለጠን መድኃኒታችን ኢየሱስ ክርስቶስ ጴጥሮስ፣ ሰይፍህን መለስ፣ በሰይፍ የገደለ በሰይፍ ይሞታል ብሎ መድኃኒታችን ኢየሱስ ክርስቶስ ያንን ከእርሱ እንዳይለይ በመከራው እንዲተባበር ወይም ደግሞ ከእርሱ ጋር ለዘላዓለም አልለይም ብሎ ይናገር የነበረውን ቅዱስ ጴጥሮስን እንደዚህ በሚያደርግበት ጊዜ ይህን አታድርግ ብሎ እንደገሰጸው እናያለን። እንግዲህ ቅዱስ ጴጥሮስ የነበረውን ነገር ያለውን ነገር ማድረግ የሚችለውን ነገር ካደረገ በኋላ የመከራው ጽናት፣ የአይሁድ ክፋት ይደረግ የነበረው ነገር ወደ ኋላ እንደመለሰው ቅዱስ ሉቃስ ሲነግረን ከሩቅ ይከተለው ነበር ይላል። መድኃኒታችን ኢየሱስ ክርስቶስ በዚያ መከራ ውስጥ እያለ ቅዱስ ጴጥሮስ ከሩቅ ይከተለው ነበር ይላል። አንዳንድ ጊዜ አገልግሎታችን ከንግግራችን ጋር ድርጊታችን ከምንኖረው ሕይወት ጋር መጣጣም አለበት። የምንናገረው ላይሆን ይችላል። የምንኖረው የምንናገረው በምንኖረው ሕይወት ባለንበት ማንነት በምንገለጥበት ሰውነት ልክ ላይሆን ይችላል። አንዳንድ ጊዜ ስንናገር የምንኖረውን፣ ስናስተምር የምንተገብረውን ሊሆን ይገባል። ስለዚህ ቅዱስ ጴጥሮስ ከእርሱ ጋር የማይለይ መከራው የማያስፈራው ወይም ደግሞ በአይሁድ የሚደረገው ነገር ሁሉ የሚያሸሸው መስሎት ቀድሞ ተናገረ። ከዛ በኋላ ደግሞ ማድረግ የሚገባውን ነገር አደረገ። ያን በሚከለክለው ጊዜ ግን ሸሸ። ከሽሽት በኋላ ሌላ ብዙ ነገር መጣ። ቅዱስ ጴጥሮስ ከአይሁድ መካከል ወይም ደግሞ ተሰባስበው ይነጋገሩ በመድኃኒታችን በኢየሱስ ክርስቶስ ላይ ይዘባበቱ ከነበሩ ከሰዎች መካከል ሄዶ ተቀመጠ። ከሊቀ ካህናቱ ግቢ የወጣች አንዲት ሴት ምን አለችው? አንተ አባቶቻችን የፈረዱበት ዛሬ ውሳኔ የተወሰነበት መከራ እንዲደርስ የተወሰነበት የዚህ ሰው ደቀ መዝሙር ትመስላለህ፣ አለችው እኔ አይደለውም፣ ጨርሶም አላውቀውም አለ። ሌላም መጥቶ አለው ለዛም አላውቀውም አለ። ሌላዋም መጥታ ተናገረችው ለዛም አላውቀውም አለ። በዚህ ጊዜ በመከራው ጊዜ በሐሳሩ ጊዜ የተናገረው ጴጥሮስ ሳይሆን ያልተናገረው ዮሐንስ የተናገረው ጴጥሮስ ሳይሆን ዘጠኝ ወር ከአምስት ቀን በማይጸኗ የተሸከመችው ከአንስተ ዓለም መርጦ በማይጸኗ ያደረባት በቸርነት በምሕረት የተገለጠው ልጇ ለመሐሪነት ለቸርነት የመጣው ልጇ ወገኖቹ አድርጎ የመረጠንን ለዝምድና የመረጠንን ለውግንና የለየንን የሰው ልጆችን ለውግንና የተለየው ለዝምድና የተመረጠው የሰው ልጅ ሲጨክንበት የነበረችው የወለደችው ድንግል ማርያም እና እንዲሁም ደግሞ የተናገረው ጴጥሮስ ሳይሆን ያልተናገረው ዮሐንስ ነበረ። በጣም የሚገርመው ከመከራው ጽናት የተነሳ ከመከራው ብዛት የተነሳ ዮሐንስ ከዛ በኋላ ጌታ ከተሰቀለ ከሞተ ከተቀበረ ከተነሳ ካረገ በኋላ ለሰባ ዘመን በመድኃኒታችን በኢየሱስ ክርስቶስ የደረሰው የተደረገው ነገር ያ ሁሉ ግፍ ትዝ እያለው ያን እያስታወሰ ሰባ ዘመን እንባ አልቆ እጅ እያፈሰሰ ኖረ ይላል። ስለዚህ ይህ ሁሉ መከራ ከተደረገ በኋላ ነገሩ እንዳለቀ እንደተከተተ፣ መድኃኒታችን ኢየሱስ ክርስቶስ ትምህርት እንደሚያቆም የአይሁድን ትምህርት እንደማይቃወም እንደሞተ፣ እንደተቀበረ፣ እንደሚቀር ቅዱሳን ሐዋርያት ወሰኑ። ወይም ደግሞ ሌሎቹ ሁሉ ሸሹ። በጣም የሚገርመው በዚህ የዛሬ ሳምንት በምን ተማምረ ነው በነበረው ወንጌል ላይ ሁለቱ ቀሌዮጳና ሉቃስ ወይም ደግሞ የኤማሁስ መንገደኞች ምን እያሉ ተጓዙ? ይቤዠናል ያልነውን ያድነናል ያልነውን ለመድኃኒትነት የጠበቅነውን ተስፋ ያደረግነውን የአይሁድ ቤዛ ይሆናል የእኛ ቤዛ ይሆናል ወገኖቻችንና እኛን ለነፃነት ለአርነት ያወጣናል ያልነውን አባቶቻችን ጨክነው፣ ጠልተው፣ ተመቅኝተው፣ ሰቅለው ገርፈው ገደሉት እያሉ እየተነጋገሩ ይሄዱ ነበር። ነገር ግን መድኃኒታችን ኢየሱስ ክርስቶስ እይፈቅድ ሞቶ ለሐጥእ የሐጥእን ሞቱን የማይፈልገው የደካማውን ብርታቱን የሚፈልገው የሚወድቀውን ትንሣኤውን የሚሻው መድኃኒታችን ኢየሱስ ክርስቶስ ጥለውት ይጓዙት ከነበረ አገልግሎቱ አበቃ፣ ሞተ፣ ተከተተ ብለው ይሄዱ ከነበሩት ጋራ አብሮቸው ይሄድ ነበር ይላል። ሁልጊዜ በመከራ ጊዜ አብሮን እንዲሄድ በመከራ ጊዜ አብሮን እንዲጓዝ በድካማችን ጊዜ ብርታት እንዲሆን አምላካችን ልዑለ ባሕርይ እግዚአብሔር ኃጢአታችን አይመልከትብን። ስንደክም የሚያበረታን፣ ስንወድቅ የሚያነሳን፣ መንገድ በሳትን ጊዜ ወደ እርሱ ወደ ትክክለኛው የሕይወታችን ጎዳና እንድንጓዝ የሚያደርገን የሚያበረታን ስለሆነ በእርሱ እንድንበረታ እግዚአብሔር አምላካችን ይርዳን። ከዚህ ሁሉ በኋላ ሌሎቹ ቅዱሳን ሐዋርያት ደግሞ መድኃኒታችን ኢየሱስ ክርስቶስ ከሞተ ከተሰቀለ፣ ከሞተ፣ ከተቀበረ በኋላ ያልተነሳ መስሏቸው እነዚያኞቹ ከእኛ መካከልስ እንደውም አንዳንዶቹ ሂደው መቃብሩ ባዶ ሆኖ ሲያገኙት ጊዜ ተነሳ፣ ራእይ ተመለከትን ብለው ያስደነቁንም አሉ አለ። መከራ ሲመጣ ትልቁ ችግር ምንድን ነው? ከመከራው ብጽናት የተነሳ ለትንሣኤ የሚሆን ህሊናን ያጠፋል። ለትንሣኤ የሚሆን ልቡናን ያደክማል። ስለዚህ ዛሬ መከራ ያለ ማለት ዛሬ መከራው እንዳያደክመን ብዙ ነገር ማለት የሚያደክመው የሚያስገበግበው ወይም ደግሞ በሰውነታችን ማለት በብረከ ልቡናችን መብረክረክ የሚያደርሰው ከሚያደርሰው መከራ የተነሳ ልንወድቅ ልንሸሽ ተስፋ ልንቆርት ሞተ ተከተተ አበቃ ልንል እንደማይገባ የቅዱሳን ሐዋርያት ሕይወት ያስተምረናል። ስለዚህ እነሱ ምን አደረጉ? ወደዚያ እየሄዱ እየተጓዙ ስለ እርሱ እየተናገሩ ነበረ። መድኃኒታችን ኢየሱስ ክርስቶስ አብሯቸው ሆነ። በመጻሕፍት የተነገረውን በትንቢት የተነገረውን በሱባኤ የተቆጠረውን ስለ እርሱ ስለ መሞቱ፣ ስለ መሰቀሉ መከራ ስለም እንደሚደርስበት፣ ወይም ደግሞ ከዛ በኋላ በትንሣኤ እንደሚነሳ በቅዱሳት መጻሕፍት የተጻፈውን አላነበባችሁም ወይ ብሎ ከገሰጸ በኋላ አብሯቸው ለማደር ገብቶ እንጀራውን ሲበሉ አይናቸው ተገለጠ ይላል። ከዛ በኋላ እነሱ ምን አሉ? በመንገድ እየመጣን ሳለ ቃለ እግዚአብሔር ቃለ እግዚአብሔር በሚከፍትልን መጻሕፍትን በሚያብራራልን ጊዜ ልባችን ይቃጠል ነበራሉ። ስለዚህ እኛም ዛሬ በሀገራችን የተለያየ መከራ በቤተ ክርስቲያናችን ላይ የተለያየ መከራ የተለያየ ፈተና ይደርስ ይሆናል ከፈተናው ተመልሰን ደክመን ተብረክርከን ተስፋ ቆርጠን ቤዛነት ተካተተ አለቀ፣ ወይም ደግሞ የሚያድነን ሞተ ላይነሳ ቀረ ብለን መመለስና መድከም ሳይሆን በነገሩ መናደድና መበሳጨት ብቻ ሳይሆን ወደ ትንሳኤው መመለስ ወደ እውነተኛው መንገድ መግባት በእውነተኛው ጎዳና መመራት ያስፈልጋል። እግዚአብሔር ወደ እውነተኛው ጎዳና እንድንመጣ ይርዳን። ከዛ ሁሉ በኋላ ደግሞ መድኃኒታችን ኢየሱስ ክርስቶስ እንደ ሞተ ወይም ደግሞ ለትንሳኤው ማለት ሶስት ጊዜ ተነስቶ ከዛሬ ማለት ከዛሬ ከምንማረው ትምህርት ጋር ዛሬ ለሶስተኛ ቀን ነው የታያቸው እየታያቸው እንኳን መጽናት አቃታቸው። አንዱ የማያጸናቸው ነገር ደግሞ መምህራቸው ሲሞት ያስተምራቸው፣ ይመክራቸው፣ አብሯቸው ይኖር የነበረ ቢራቡ የሚያበላቸው፣ ቢታመሙ የሚፈውሳቸው እንደውም ምውታንን እያስነሳ ያሳያቸው የነበረ ህሙማነ ስጋን በተአምራት ህሙማነ ነፍስን ደግሞ በትምህርት ያነጻ የነበረው መምራቸው በሞተ ጊዜ ችግር ተነሳ። ችግሩ ምንድን ነው? በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ካለ በኋላ እንዲህም ተገለጠ። ስሞን ጴጥሮስ፣ ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌሎች ሁለት በአንድነት ነበሩ ይላል። እነዚህ ስምንቱ ደቀ መዛሙርት በአንድነት በነበሩበት ስሞን ጴጥሮስ እነዚህን ሰብስቦ ማለት ነው ዓሣ አልጠምድ እሄዳለሁ። አንሰ አሐውር ከመ አስግር ዓሣ ዓሣ አልጠምድ እሄዳለሁ ብሎ በዚህ በቅዱስ ዮሐንስ ወንጌል ምዕራፍ ሃያ አንድ ቁጥር ሶስት ላይ እንደነገረን ዓሣ አልጠምድ እሄዳለሁ አላቸው ይላል። ዓሣ አልጠምድ እሄዳለሁ በሚላቸው ጊዜ ንነኒን አሐውር ምስሌከ ከእኛም ቢሆን ከአንተ ጋር እንሄዳለን። አንተ ወደ ቀደመ ስራ፣ አንተ ወደ ቀደመ ተግባር አንተ ወደ ቀደመ ቦታ አንተ ወደ ቀደመ ድካም ከተመለስክ ማል ያጸናን፣ አንተ ወደ ቀደመ ተግባር የምትሄድ ከሆነ ማል ያስተምረን፣ ማል ያበረታን፣ ስለዚህ ከአንተ ጋር እንሄዳለን አሉ። ምክንያቱም በቅዱስ ጴጥሮስ የነበረው ረሃብ፣ በቅዱስ ጴጥሮስ የነበረው ድንጋጤ፣ በቅዱስ ጴጥሮስ የነበረው ብቸኝነት፣ በቅዱስ ጴጥሮስ የነበረው ድካም በቅዱሳን ሐዋርያትም ስለነበረ፣ ስለዚህ ሄዱ። እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዚያም ሌሊት ምንም አላጠመዱም ይላል። ከዛ በኋላ በጥብርያዶስ ባህር ሄደው ሌሊቱ ሙሉ ቅዱስ ጴጥሮስ ግልድሙን አገልድሞ፣ ሌሎቹም ማሐዋርያት ሁሉም ሌሊቱ ሙሉ ሲደክሙ አደሩ ይላል። ሁልጊዜ የሚባል ቢሆንም ሁልጊዜ የሚነገር ቢሆንም እግዚአብሔርን ያላዝንበት ስራ፣ እግዚአብሔር የሌለበት ተግባር፣ እግዚአብሔር የሌለበት ትጋት እግዚአብሔር የሌለበት ብርታት እግዚአብሔር የሌለበት ድካም እግዚአብሔር የሌለበት ሁሉ ነገር ባዶ ነው። እኛ ከጌታ ውጭ ከሆንን፣ እኛ ከክርስቶስ ውጭ ከሆንን፣ እኛ ከሃይማኖታችን ራስ ከቤታችን ባለቤት ከሕይወታችን ባለቤት ከመድኃኒታችን ከኢየሱስ ክርስቶስ ውጭ ከሆንን ሁሉ ነገር ከእኛ ውጭ ይሆናል። ቅዱሳን ሐዋርያት ከጌታ ውጭ አሳ ሊያጠምዱ ከጌታ ውጭ ምግብ ሊለምዱ ከጌታ ውጭ ሌላ ነገር ፍለጋ ሄዱ። በሄዱ ጊዜ ግን ያገኙት ነገር አልነበረም። እና በነጋ ጊዜ ኢየሱስ በባህር ዳር ቆመ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላ የላችሁምን አላቸው። እነርሱም የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙም አላችሁ። ስለዚህ ጣሉት። በዚህ ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ የሚወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው፣ ይላል። ማለት የምናጠብ ማለት መረብ አሳ የሌለውን ባህር አሳ ያደረገው ስንደክምበት ያደርንበት ባዶ ባህር ውስጥ አሳ እንድናጠምድ ያደረገ፣ በብዙ ችግሮች መካከል ሳለን ከችግሮች የገላገለን፣ በብዙ መከራ ውስጥና መጠውለግ ውስጥ ሳለን ከመጠውለግ ወደ መለምለም የመለሰን፣ ከምንም ወደ በረከት የጠራን ይህን ሁሉ ነገር ያደረገው ጌታ እኮ ነው አለ። ምእመናን ዛሬ በየቤታችን በየሕይወታችን በየኑሯችን በእያንዳንዱ የተግባር መስኮቻችን ላይ ጌታ ከሌለ ባዶ ነን። እግዚአብሔር የሌለበት ነገር ባዶ ነው። እግዚአብሔር የሌለበት ነገር አይተገበርም። እግዚአብሔር የሌለበት ነገር ድካም እንጂ ብርታት የሌለውም የለውም እግዚአብሔር የሌለበት ነገር እጦት እንጂ በረከት አይገኝበትም። ስለዚህ ጌታ ኮነ ዋለ። በዚህ ጊዜ በሚገርምና በሚያሳዝን ሁኔታ ስሞን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበረና ልብሱን ታጥቆ ወደ ባሕር ራሱን ጣለ ይላል ቅዱስ ጴጥሮስ። ሁለተኛ ድንጋጤ የገጠመው ሁለተኛ መከራ፣ ሁለተኛ ፈተና፣ ሁለተኛ ድቀት፣ ሁለተኛ መፈተን። አንድ ጊዜ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ብሎ በተነገረው ቃል መሰረት ቅዱስ ጴጥሮስ በተናገረው ሳይቆም መድኃኒታችን ኢየሱስ ክርስቶስ የተናገረው ነገር ሲሆን በዚያ ጊዜ አፈረ። ዶሮ ሲጮህ ሲሰማው አለቀሰ ይላል። ሁለት ጊዜ ወድቀን እግዚአብሔር አየን። ሁለት ጊዜ ደክመን ለሁለተኛ ጊዜ አፍረን መዳን ዓለም እንዳያየም ፈቃዱ ይሁን። ሁለተኛ ጊዜ አፈረ፣ ለሁለተኛ ጊዜ ደነገጠ። ያኔ እንደተናገረው ተናገረው ሲክደው እንዳስተማረው ሲሸሸው መከራው ሲያሸሸው አይቶ ደነገጠ። ዛሬ ደግሞ ሁለተኛ ጌታ ይመግበናል። እርሱ እንደሰበሰበ ያሰማራናል። እርሱ እንደጠራን ወደ ሕይወት ውሃ ያሰማራናል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ያለውን የነቢይ እግዚአብሔር የቅዱስ ዳዊትን በመጻሕፍት የተጻፈውን በትንቢት የተነገረውን ቃል ማሰብ ሲገባው ቅዱሳን ሐዋርያትን መሰብሰብ ሲገባው ወንድሞቹን ማጽናት ሲገባው አገልግሎቱን ማበርተት ሲገባው አገልግሎቱን ሳያበረታ ማለት ለነበረው ነገር ለኖረበት ኑሮ፣ ሶስት ዓመት ለጸናበት ትምህርት ምንም ሳያመነታ አሳ ላጠምድ ይሄዳለው ብሎ ቅዱሳን ሐዋርያትን ሰብስቦ ሊበትናቸው፣ ዛሬ ሰብስበው ሊበትኑን፣ እረኛ ሁነው ሊጠብቁን ሳይሆን እረኛ ሁነው ሊያጋልጡን፣ ብዙ ነገሮችን እናያለን። ቅዱስ ጴጥሮስ ሐዋርያትን እንዲመራ እንዲሰራ፣ እንዲመክር፣ እንዲያስተምር ይጠበቅበት ነበር። ምክንያቱም ቅዱስ ጴጥሮስ በዕድሜ ከሌሎቹ ሐዋርያት የበለጠ አገልግሎት እንዲያገለግል። ቀድሞ ቅዱስ ጴጥሮስ ምን ተብሎ ነበረ? አንተ ኮክ ወዲበዛቲ ኮክ አሃን ንጻለ ቤተ ክርስቲያንየ ቅድስት። አንተ አለት ነህ፣ በአንተ አለትነት የሲወልደጆች የማይችሏት መናፍቃን የማያናውጿት ወንጀለኞች የማይበረታቱባት ቤተ ክርስቲያኔን እሰራታለሁ ተብሎ የተባለው ዐለቱ ጴጥሮስ እንቅፋት ሲሆን መሰረቱ ጴጥሮስ ወደ ኮረትነት ሲመለስ፣ በዚህ ጊዜ ሁለተኛ ደነገጠ፣ አዘነ። ጌታ እኮ ነው ብሎ ያ ጌታ የወደው የነበረ ከጌታ አጠገብ የሚቀመጠው ጌታ ሲሰቀል ሲሞት አይቶ እያለቀሰ የኖረው ቅዱስ ዮሐንስ ሲነግረው ደነገጠ ይላል። ራቁቱን ነበረና፣ ይህ አይነት ራቁትነት የሚያሳዝን ነው። ከምግባር መራቆት፣ ከጽናት መራቆት፣ ከሐዋርያነት መራቆት፣ ካለትነት ወደ እንቅፋትነት መቀየር። ብፁ የተባለው ምስጉን የተባለው ሀብት የተባለው የቤተ ክርስቲያን ሀብት የቤተ ክርስቲያን ማንነት የቤተ ክርስቲያን አለት ትሆናለህ የተባለው ጴጥሮስ የማይሆን ግልድም አገልድሞ የሚያሳዝን ትጥቅ ታጥቆ ሐዋርያቱን ሰብስቦ ሊበትን ሲል ጌታ ሲይዘው ደነገጠ። እግዚአብሔር እንዳያስደነግጠን ስራችን እንዳያስበልጠን፣ ስራችን የሚገልጠን እንጂ የሚያጋልጠን እንዳይሆን እግዚአብሔር ይርዳል። በዚህ ጊዜ ሌሎቹ ደቀ መዛሙርት ከምድር ሁለት መቶ ክንድ ያህል እንጂ እጅግ አልራቁም ነበርና አሳ ያሞላውን መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና አሳ በላዩ ላይ ተቀምጦ እንጀራ አዩ ይላል። የሚያስገርመው ነገር ይሄ ነው። ከጌታ በተለየን ጊዜ የሚበላውን የተዘጋጀውን የማያደክመውን አናየውም። ወደ ድካም እንሄዳለን። ወደ ነበርንበት እንመለሳለን። የሚያሳዝነው ቅዱስ ጴጥሮስ ጌታ ሞቷል፣ ነገር አልቋል፣ ሶስት ዓመት ሙሉ አብሮን የነበረ የሰራን፣ የሰበሰበን፣ ያስተማረን፣ የመከረን ብዙ ነገር ሲያደርግ ያየነው ጌታ ሞቷል ብሎ ወደ ቀደመ ተግባሩ ተመለሰ። ዛሬ ሀገራችን መከራ የምታየው ወደ ቀደመ መበላላት፣ ወደ ቀደመ መገዳደል ወደ ቀደመ ጸባይ ወደ አላደገ ሰውነት ወደ ትንሽነት እንድንቀየር የሚያደርገን ነገሮችን በውል አለመረዳታችን ነው። አለመረዳት፣ አለማወቅ፣ አለመስከን ወይም ደግሞ ትዕግስት አለማድረግ፣ ሁለተኛ ጊዜ ያሳፍራል። አገራችን ብዙ መከራ፣ ብዙ ስቃይ ያሳልፋለች። ወደ ኋላ እንድንመለስ የሚያደርገን የቅዱስ ጴጥሮስን ልቡና ስኒት ነው። ወደ ኋላ እንድንመለስ የሚያረገን እንደ ሐዋርያት ጽናት ስናጣ ነው። ስለዚህ ጽናት እንድናገኝ ብርታት እንድናገኝ ወደ ሰላም እንድንመለስ ወደ ሕብረት እንድንመለስ ወደ አንድነት እንድንመለስ ጌታ መድኃኒዓለም በድካማችን ያግኝን። ሐዋርያት እንደደከሙ በዚያ ምንም በሌለው ባህር ውስጥ እየተንቧችሁ ምንም አሳ ባልነበረበት የሚጠመድበት ባልነበረበት ራሳቸውን ለኃጢአት እያጠመዱ ጌታ አገኛቸው። ራሳችን ለኃጢአት፣ ራሳችን ለተንኮል፣ ራሳችን ለመለያየት፣ ራሳችን ላልሆነ ነገር እንደገና ወደኋላ ተመልሰን በማደግ ፋንታ ወደኋላ እንዳንመለስ እግዚአብሔር አምላካችን ይርዳን። እንዲህ ያገኘው ከዚህ በኋላ ጌታን ሲያገኙት ግን ጌታ ያንን ነገር መረቡን በቀኝ በኩል እንዲጥሉት፣ በቀናው በኩል በተስተካከለው በኩል በሚገኝበት በኩል እንዲጥሉት ሲያደርጋቸው ከበረከት በላይ በረከት፣ ከብዛት በላይ ብዛት ከሚገኘው በላይ ማግኘት አገኙ። ስለዚህ ከጌታ ጋር ስንሆን የሌለንን እናገኛለን። ከጌታ ጋር ስንሆን ወደ ኋላ አንመለከትም። ከጌታ ጋር ስንሆን ሁለተኛ ጊዜ አናፍርም። ከጌታ ጋር ስንሆን ሁሉ ነገር ይሳካልና የስኬት ባለቤት የሕይወታችን አባት ከባይሪያችን የተዋሃደው ከሰብዕናችን የተዛመደው ስለኛ የሞተው በቀራንዮ አደባባይ በእፀ መስቀሉ ላይ የተሰቀለው እየሞተ የወደደን በትንሣኤው ያነሳን መድኃኒታችን ኢየሱስ ክርስቶስ ወደ ኋላ እንዳንመለስ ወደፊት እንድንገሰግስ ሕይወታችን በእርሱ እንዲቀደስ ለእርሱ እንድንኖር እኛ እረኞቹ ደግሞ በትነን ሰብስበን እንዳንበትዝ እግዚአብሔር አምላካችን ይርዳን። ይቆየ